ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በቅድሚያ እንኳን ለመስቀል ደመራ በዓል በሰላም አድረሳችሁ እያልን የመስከረም 16 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ሀብቴ ወልዴ የምስራቅ አማራ ውጊያ አራት ኪሎ ላይ ያነጣጠረና የፋኖን ትግል ወደ መጨረሻው ያደረሰ ነው ሲል ገልጿል። የአርበኛው መልእክት ይዘናል። የአፋ በሃ ሚኒሊክ እዝ በወልዲያ መርሳና ሌሎች የደቡብና ሰሜን ወሎ አካባቢዎች ታላቅ ጀብዱ መስራቱን እንደቀጠለ ነው። ዝርዝር የግንባር መረጃዎች አሉ።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 አርበኛ ሀብቴ ወልዴ የምስራቅ አማራ ውጊያ አራት ኪሎ ላይ ያነጣጠረና የፋኖን ትግል ወደ መጨረሻው ያደረሰ ነው ሲል ገለጸ። የአፋብሃ ሰሜን አማራ ቀጠና በላይ እዝ ሰብሳቢና የአፋብሃ ማዕከላዊ ኮማንድ አባል አርበኛ ሀብቴ ወልዴ ወቅታዊ ጉዳዮችን በሚመለከት መልእክት አስተላልፈዋል። በመልእክቱም የአማራ ፋኖ የድል ጸሐይ መሀል አራት ኪሎ እያበራች ነው። የድል ጸሐያችን ለአማራ እያበራች፣ ለጠላቶች ደግሞ እያቃጠለች ነው ብለዋል። አፋብሃ ሴንትራል ኮማንድ አመራሮች ባስተላለፈው መልእክት ስም የደቡብ ምዕራብና ምስራቅ አማራ ቀጠናዊ እዞች፣ በየደረጃው ያላችሁ የእዝ ስራ አስፈጻሚዎች፣ የኮርና ከዛ በታች ያሉ ኃይል መሪዎች በሙሉ ይህ መልእክት ከሰሜን አማራ አፋብሃ በላይ ዘለቀ እዝ ከጎንደር ሰማይ ስር ለታጋዩ ሰራዊታችንና ለመላው ህዝባችን የተላለፈ የትግል መልእክት ነው ሲል ገልጿል። በወሎ ቤተ አማራ ሰማይ ስር እየተደረገ ያለው የዘመቻ አርበኛ አደማሊ ውጊያ የሁለት ዓመት የትጥቅ ትግል ጉዟችን በተለይም የአፋብሃ ድርጅታዊ የትግል መስመራችን ምን ያህል ውጤታማ እንደሆነ ያሳየ ነው ሲል አሳውቋል። በዘመቻ አርበኛ አደም አሊ ወይም አባናደው የተመዘገቡ ያሉት ወታደራዊ ድሎች ትርጉማቸው ዘርፈ ብዙ ነው ያለው አርበኛ ሀብቴ ወልዴ፣ ይውጊያ ቀጥታ አራት ኪሎ ላይ ያነጣጠረ የአራት ኪሎን የእብሪት ጉዞ በፍርሃት ያራደ የፋኖን የትግል ግብ ወደ መጨረሻው እያደረሰ ያለ ውጊያ ነው ብለዋል። የውጊያ አገዛዞን ብሔራዊ መረጃ እና ደህንነት የኢንሳ ተቋማትን እያፈራረሰ ያለ ውጊያ ነው ሲል አክሎ ብልጽግና የሚመካበትን ሰራዊት ፍርስርሱን ያወጣ መልሶ በሰው ኃይልም በስነ ልቦናም ለመገንባት እንዳይችል ያደረገ እግረኛ ሰራዊቱን በመናድ በማፍረስና በመበተን ወደ ነጻነት ተፋላሚው እንዲቀላቀል በማድረግ ላይ ያለ ውጊያ ነው ሲል አብራርተዋል። ይህ ውጊያ የብልጽግና ካድሬን የፍርሃት ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስን የዘራ የሞራል ድምሰሳን ያስከተለ ተአምራዊ ውጊያ ነው ብለዋል። ይህ ውጊያ የአገዛዙን የሚዲያ ፕሮፓጋንዳ ያፈራረሰ የአገዛዙ አፎችን የለጎመ ቅጥረኛ ፈቀላጤዎችን የፕሮፓጋንዳ ራቁቱን ያስቀረ የአማራ ልጆች በደማቸው ታሪክ እየሰሩ ያለ በት ማርሽ ቀያሪ ውጊያ ነው። ይህ ውጊያ የትግሉ ደጋፊዎችን ሁሉ የትግል ወኔ ያስታጠቀ ነው ይላል። የፋኖ ትጥቅ ትግል የደረሰበትን የወታደራዊ የመረጃና ደህንነት የውጊያ ምህንድስናና እቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምዕራፍ ነው ብሏል። የአፋ ባሃ ሚኒሊክ እዝ በወልዲያ መርሳና ሌሎች የደቡብና ሰሜን ወሎ አካባቢዎች ታላቅ ጀብዱ መስራቱን እንደቀጠለ ነው። በአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የታወጀውን የአርበኛ አደማሊ ዘመቻ ተከትሎ ከሰሞኑ በሰሜንና ደቡብ ወሎ ቀጠናዎች እጅን ካፍ የሚያስጭኑ ታሪካዊ ድሎችን በፋኖ በኩል እየተመዘገቡ ነው። ታሪክ መዝግቦ የሚያኖራቸው ከፍተኛ ጀብዱና ጀግንነት የታየባቸው እነዚህ ውጊያዎች ዛሬም ለሶስተኛ ቀን በወሎ ሰንሰለታማ አካባቢዎችና ከተሞች ቀጥለዋል። ደሴና ወልዲያ በቅርብ ርቀት ሲካሄዱ የነበሩ ውጊያዎች በዛሬው ዕለት ሙሉ በሙሉ ወደ ወልዲያ ገብተዋል። የሰሜን ወሏ ወልዲያ ውስጥ ውጊያው ሲካሄድ መርሳ ከተማ በፋኖ ቁጥጥር ስር ገብታለች። በዚህም ከአገዛዙ ጋር በማበር ህዝቡን ሲበዘብዙና ሲያሰቃዩ የከረሙ የብልጽግና ቅጥረኛ ባንዳ ሚሊሻና ና ካድሬዎች ገንዘባቸውን እያወጡ ከወልዲያ ወደ ደሴ እየሸሹ ነው ተብሏል። በዘመቻው ወደ ወልዲያና አካባቢው ፋኖች እየቀረቡ በመምጣታቸው ምክንያት የአገዛዙ ኃይሎች ከወዲሁ መፍትሄ ብለው ያሰቡትን የፈሪ ሽሽት እያደረጉ ይገኛሉ። የወልዲያ ነዋሪዎች ባንክ ቤቶች እና የኤቲኤም ስፍራዎች በአገዛዙ ቅጥረኞች በመጨናነቃቸው ምክንያት ገንዘባችንን ከባንክ ማውጣትና መሰል አገልግሎቶችን ለማግኘት መስተጓጎል እንደገጠማቸው ገልጸዋል። አክለውም ሁሉም ቅጥረኛ ባንዳዎች ስጋት ላይ በመሆናቸው ከብዛታቸው የተነሳ የኤቲኤም አገልግሎት ላይና በየመስኮቱ በስፋት ስለተበራከቱ በውረፋ መስተናገድ እንዳልተቻለ ማህበረሰቡ አስረድተዋል። እንዲሁም የከተማው ካድሬዎች ሊሸሹ ሲሞክሩ ሚሊሻው ጥላችሁን አትሄዱም አብረን እናልቃለን እንጂ በሚል እያስቆማቸው እንደሆነ ተገልጿል። ዛሬ ከ በወልዲያ ከተማ ጀነቶ ተብሎ የሚጠራው ዩኒቨርሲቲው ያለበት አካባቢ በፋኖ ቁጥጥር ስር ገብቷል። እንዲሁም ከመሀል መቻሬ ወይም ስታዲየም በቅርብ ርቀት ጎላ መቻሬ፣ ማይሚጫ፣ ወድመን ገብሬ፣ አምባው የተባሉ ቀበሌዎች በፋኖ ቁጥጥር ስር ገብተዋል። ከዚህም ባለፈ በደሴ ከተማ ላለፉት ሁለት ቀናት ከፍተኛ ውጥረት መፈጠሩን ነዋሪዎች ለሮሃ ገልጸዋል። ከምሽቱ 12 ሰዓት በኋላ የባጃጅ እንቅስቃሴ እንደተከለከለ ከሁለት ሰዓት በኋላ አፈሳ መታወቂያ አምጡና መሰል እንቅስቃሴዎች እንዳሉ እንዳሉ ተገልጿል። የምስራቅ አማራው ተጋድሎ በብልጽግና መንደር ከፍተኛ መደናገጥን የፈጠረ ቢሆንም ፋኖም ከተሞችን መቆጣጠሩን ቀጥሏል። ዛሬ ማለዳ መርሳ ከተማን የተቆጣጠረው ፋኖ በከተማዋ እየዞረ ለሕዝቡ ማስጠንቀቂያ የተሰጠበት ሁነት ደግሞ የፋኖን ትግል ከፍ አድርጎ ያሳየ ነው። የሰሜን ወሎ ዞን ሀብሩ ወረዳ ዋና መቀመጫ የሆነችውን የመርሳ ከተማ እንደተቆጣጠረ ይታወቃል። ስለሆነ በዚህ ከተማ አስተዳደርም ሆነ ጉዳ ቀበሌዎች የሚደረጉ ማናኛውም ህገወጥ ተግባራት ሲሰራ የተገኘ አካል ላይ ፈሩ እርምጃ የሚወስድ መሆኑን እያሳወቅን፣ ለየትኛውም ሴክተር መስሪያ ቤትም ሆነ የንግድ ተቋማት አስተማማኝ ጥበቃ ስለምናደርግ ስራችሁን አጠናክራችሁ ያለምንም ስጋት እንድትንጎጡ እያሳወቅን፣ የሚገጥማችሁ ማናቸውም ችግር ካለ በቀጠናው ለሚገኙ የፋኖ አባላት እንዲታሳውቁ ስንል በጥብቅ እናሳስባለን።

ይህ ዜና የተጠናከረበት በነበረበት ዛሬ መስከረም 16 2018 ከቀኑ 11 ሰዓት ገደማ በሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ መሆኑን የገለጸው አፋብሃ ሚኒሊክ እዝ ሌሎች ቀጠናዎች በፋኖ ቁጥጥር ስር መግባታቸውን ገልጿል። እንዲሁም ደቡብ ወሎ ዞን ደሴ ዙሪያ፣ ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት፣ አማራ ሳይን፣ ጓሜዳና ሌሎች ቀጠናዎች ላይ ከፍተኛ ትንቅንቅ እየተደረገ መሆኑንም አሳውቋል። በምስራቅ አማራ ቀጠና ነጻ በወጡ ቦታዎች የአፋ ባህ ምስራቅ አማራ ቀጠና ሚኒሊክ እዝ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖችና የእዙ ከፍተኛ አመራሮች ህዝብን የማወያየት ፣ ሲቪክ አደረጃጀት የመዘርጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ ይገኛሉ። የፋኖው የመዋጋት ልምድና አቅም ከፍ እያለ መምጣቱን የተናገሩት ጀነራል ተፈራማሞ ብልጽግና እየነጠለ ሰሜንኞችን ሲያጠቃ ዝም አንልም አለው። የአማራ ፋኖ ብሔራዊ ኃይል አፋብሀ ማዕከላዊ ኮማንድ አባል ብርጋዴር ጀኔራል ተፈራማሞ በአፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ስላለው ሰሞንኛ ከባድ ተጋድሎ፣ ፋኖ በቀጠናው ያሉ እንቅስቃሴዎችን እንዴት ሊጠቀምባቸው ይገባል ስለሚለው፣ እንዲሁም የኤርትራና የትግራይ አካባቢዎችን ሁኔታ በሚመለከት ከኤቢሲ ሚዲያ ጋር ባደረጉት ቆይታ ሰፋ ሰላ ለማብራሪያ ሰጥተዋል። ጄኔራል ተፈራ ላለፉት ሁለት ቀናት በሚኒሊክ እዝ በታወጀው ዘመቻ አርበኛ አደማሊ የተገኙ ድሎችን በሚመለከት ሰፋ ያለ ወታደራዊ ማብራሪያ ሰጥተዋል። ይህ የፋኖ ውጊያና ድል የሚያሳየው ሽምቅ ተዋጊው ፋኖ ደረጃ በደረጃ ወደ ማጥቃት መሸጋገሩንና ከደፈጣ እየወጣ ወደ ቀጥተኛ ውጊያ እየገባ መሆኑን ነው ብለዋል። አሁን ውጊያው እየተደረገ ያለው ይህ ሰሜን ወሎ ሰሜን ወሎ ላይ ነው እስካሁን ዋናው ማጥቃቱ እስካሁን ያደረግነው ሰሜን ወሎ ላይ ነው። አሁን ይህ እንግዲህ ምንድን ነው ዋናው ሽምቅ ተዋጊው ደረጃ በደረጃ እያሳደገው የሚመጣ ነገር ነው። መጀመሪያ ጠላት ሲያጠቃ በጸረ ማጥቃት ያጠቃን መከላከሉን በማጥቃት ይደመድመዋል። አሁን ደግሞ ወደ ማጥቃት ነው እየገባ ያለው የወገን ኃይል አሁን ደረጃ በደረጃ ወደ ማጥቃት የሚገባበት ሁኔታ። ለምሳሌ ቀደም ሲል ሽምቅ ተዋጊ ደፈጣዎች ነው ብዙ ጊዜ የሚያደርግ የነበረው አሁን ከደፈጣዎቹም አልፎ ሙሉ በሙሉ ምሽግ ያለን ኃይል ከምሽግ እንዳለ የመደርመስና ይህን ኃይል የማጥቃት ይህ እንግዲህ የውጊያ ልምዱ እያደገ መምጣቱን ነው የሚያሳይ። በሽምቅ ስታየው የሚተነተነው የውጊያ ልምዱ እያደገ እያደገ ሲመጣ እነዚህ ጥሩ ጥሩ አዋጊዎች የመገኘት በልምድ የማዳበር ተዋጊዎች የመፍራት መሳሪያዎችን የመያዝ ውጊያዎችን፣ ማጥቃቶችን አሁን በፊት ከመከላከል ወደ ማጥቃት እነዚህ እየተስፋፉ የመጡበት ሁኔታ ነው። ይህ እንግዲህ የትግሉ ሂደት ነው። ደረጃ በደረጃ፣ በዚህ ደረጃ ነው የምታደርጋቸው ዝግጅቶች፣ ስልጠናዎች፣ ልምዶች ተከማሽተው መጨረሻ ላይ በሚመጥንህ ማድረግ በምትችለው እያጠቃህ የጥላትን መሳሪያ እየተቆጣጠር ሰብአዊ ሀይሉን እያወደምህ ቦታዎችን በሰፊ እያስ የምትሄድበት ነው። ስለዚህ ይሄ መሆን ያለበትኝ

መደረግ ያለበት ነገር ነው እየተደረገ ያለው። ይሄ ነው የሆነው፣ ይሄ ነው ጀኔራሉ። ኤርትራን እና ትግራይን በሚመለከት በሰጡት ማብራሪያ የብልጽግናው አገዛዝ ሰሜንኞችን በየተራ የሚያጠቃበት ሁኔታ አብቅቷል ብለዋል። በመሆኑም እኛ እያለን የአብይ አገዛዝ የኤርትሯንና እና የትግራይን ሕዝብ እየጨፈጨፈ ሲቀጥል ዝም አንልም ሲሉ ተናግረዋል። ብልጽግና ከኤርትራ ጋር አደርገዋለሁ ያለውን ውጊያ ተከትሎ ምላሽ የሰጡት ጀኔራል ተፈራ ሁለቱን ሕዝቦች አጥፍቶ ሙሉ በሙሉ ወደ እኛ እስኪመጣ አንጠብቅም ሲሉ ገልጸዋል። ግን እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም ካጠቃም ዝም አንለው ይሄ መታወቅ አለበት በየተራ በየተራ ሰሜንኞች እየተመቱ አይቀጥሉም ስለዚህ ይሄ ምንም እኛ ምድር አንሰጠውም እኛ ምድር አንሰጠውም ከዚህ በፊት የተደረገው ከመጠን በላይ ነው እኛ በሌላ ምንክር ነው እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው ይህን አውቆ ነው ሲገባ ይህን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዚያ ሊያደርገው የሚችለው ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል እኛም እናውቀዋለን። እውነታው ይሄ ነው። አንዱ ላይ የሚደረግ ምት በቀጥታ አካላችን እንደተመታውቀን ነው በዛ ነገር ላይ እርምጃ ምን ወስደው ይህን አውቆ ነው መግባት ያለበት። አማራ በዚህ ሰዓት ከብልጽግና በላይ ጠላት የለውም ያሉት ጀኔራሉ ወደፊት ከሌሎች ኃይሎች ጋር ለመስራት አስፈላጊ ነው በምንለው ጉዳይ ላይ ውሳኔ እናሳልፋለን ብለዋል። እስካሁን ባለው ግን እንደዚህ አይነት ሁኔታዎች ውስጥ ለመግባት አስገዳጅ ሁኔታዎች አልገጠሙንም ሲሉ ገልጸዋል። ዞሮ ዞሮ ግን አሁን ከብልጽግና በላይ የአማራ ጥላት በኢትዮጵያ የለም፣ ከብልጽግና በላይ ጥላት የለንም። ስለዚህ ከማንኛውም ጋር ወደፊት የጋራን ጥላት በጋራ ለመምታት የሚደረግ ነገር ካለ አስፈላጊ ነው የምንለው አስፈላጊ የምንለው ላይ የራሳችን ውሳኔ መወሰናችን አይቀርም። እስካሁን ባለው ሁኔታ ግን በዚህ ደረጃ ያስገደደ ያደረግነው ነገር የለም። ይህን ያለው በዋነኛነት የአማራ ፋኖ ህዝባዊ ድርጅት ለተባበሩት መንግስታት ጠቅላላ ጉባኤ የጽሁፍ አቤቱታ ማቅረቡን ገለጸ። አፋድ ለጠቅላላ ጉባኤው በላከው አቤቱታ የአማራ ህዝብ ከ50 ዓመታት በላይ ከፍተኛ የሆነ የጅምላ ግድያ፣ ማፈናቀል፣ የሀብትና ንብረት ቃጠሎ፣ የሃይማኖት ተቋማት ውድመት ሲደርስበት ኖሯል፣ አሁንም እየደረሰበት ይገኛል ያለ ሲሆን የዓለም ሀገራት ይህንን ሁኔታ አጽንኦት እንዲሰጡት ጠይቋል። ድርጅቱ አቤቱታውን ባቀረበበት ደብዳቤ ላይ ዓለም በዝምታ እየተመለከተው ያለው የኢትዮጵያ ነባራዊ ሁኔታ ተራ ግጭትና ጸጥታ አለመረጋጋት አለመሆኑን በመጠቆም በኢትዮጵያ ስር የሰደደ የዘር ማጥፋት ወንጀል እየተካሄደ ይገኛል ሲል ገልጿል እንደ ድርጅቱ አቤቱታ በተለየ ሁኔታ ባለፉት ሰባት አመታት ማለትም አብይ አህመድ የሀገር መሪነቱን ከተረከቡበት ጊዜ አንስቶ አማራ ህዝብ ላይ የሚደርሰው የዘር ማጥፋት ወንጀል በጣም አስከፊ ሆኗል ሲል አብራርተዋል በአብይ አህመድ መንግስታዊ መዋቅር ውስጥ ያሉ ከፍተኛ ወታደራዊ አዛዦች እንዲሁም የታጠቁ ሚሊሻዎች የአማራ ህዝብን በከፊል ወይም በሙሉ ለማጥፋት አስበውና አቅደው የጥቃት ኢላማ አድርገውታል ያለው ሚኒስትሩ አፋሀድ እነዚህ ድርጊቶች እንደ ኢሮፕያን አቆጣጠር በ1948 በተባበሩት መንግስታት የወጣውን የዘር ማጥፋት ስምምነትና በሮም ስምምነት አንቀጽ ስድስት ስለ ዘር ማጥፋት የወጡትን መስፈርቶች ያሟላሉ ብለዋል። አፋሀድ ወደ ተባበሩት መንግስታት ጠቅላይ ጉባኤ መጣ ነው በኢትዮጵያ ባለው የፍትህ ስርዓት መፍትሄ ማግኘት ባለመቻላችን ነው ያለ ሲሆን፣ በተቃራኒው የፍትህ ስርዓቱ የወንጀሉ አካል ሆኗል በማለት በአቤቱታው ገልጸዋል። አፋሀድ የአማራ ህዝብ ሀገራዊ የህግ ከለላ በሌለው እንደሚገኝ በማሰብ የአለ ዓለም አቀፉ ማህበረሰብ ለጉዳዩ እያሳየ ያለው ዝምታ ወንጀለኞችን የሚያበረታታ እንጂ መፍትሄ የሚያመጣ ለመሆኑን በአቤቱታው አስረድተዋል። ድርጅቱ የተባበሩት መንግስታት ጠቅላላ ጉባኤ በትኩረት እንዲመለከታቸው የተለያዩ አንኳር ነጥቦችን በዝርዝር ያስቀመጠ ሲሆን ከእነዚህ መካከል በአማራ ህዝብ ላይ የደረሰ ያለውን ግፍና በደል እውቅና ሰጥቶ እንዲያወግዝ እንዲሁም የተባበሩት መንግስታት አስፈጻሚነት በኢትዮጵያ ውስጥ የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በገለልተኛ ምርመራ ቡድን እንዲጣራ እንዲያደርግ በአቤቱታ ጠይቋል። ከዚሁ ጋር ተያይዘው የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ኢትዮጵያን አስመልክቶ ላወጣው የሰብአዊ መብት ሪፖርት የአማራ ፋኖ ህዝባዊ ድርጅት የዓለም አቀፉ ማህበረሰብ ገለልተኛ ማጣራት እንዲያደርግ መጠየቁ አይዘነጋም። ከዚህም በተጨማሪ ከከፍተኛ እስከ ዝቅተኛ ወንጀለኛ ባለስልጣናት ወደ ህግ እንዲቀርቡ እንዲያደርግና በህዝብ ላይ የባሰ ጭፍጨፋና መፈናቀል እንዳይከሰት አፋጣኝ እርምጃ በአስቸኳይ እንዲወስድ እንጠይቃለን ሲል አፋህድ ለጠቅላላ ጉባኤው በላከው አቤቱታ ጠይቋል። የአማራ ፋኖ ህዝባዊ ድርጅት እንደ ኢትዮጵያውያን አቆጣጠር በ1948 ዓ ም በዓለም መንግስታት ከዚህ በኋላ የዘር ማጥፋት ወንጀል አይደገምም ብለው ቃል ኪዳን ማሰራቸውን በማስታወስ ዛሬ በሚሊዮኖች የሚቆጠሩ አማራዎችን ህልውናና የአፍሪካ ቀንድን ሰላም በተመለከተ የተባበሩት መንግስታት ድርጅት ለጉዳዩ ልዩ ትኩረት መስጠት እንዳለበት ጠይቋል ሲል ዞብል ፖስት ዘግበዋል።